የሳምራዊት ታሪክ ነው። ሳምራዊት የምትባል ህፃን ልጅ አለች። ታሪኩ ግራፊክ ነው። ቪዲዮ ግራፊክ ባይሆንም ተሸፍኗል። ታሪኩ ግን ግራፊክ ነው። ሀውዜን የኤርትራ ወታደሮች እዛ እንደገቡ የሳምራዊት ህፃን ልጅ እንዳለ ቤተሰቦቿ እዛ በሙሉ ተገሏል። እሷ ግን ህፃን ልጅ ስለነበረች እና ፏፏ ያለች ልጅ ነች። እግሯ ታፋዋን ተልትለው ስጋውን ወስደውታል የሻዕቢያ ወታደሮች ለምንድን ነው ሲባል በከባዱ የቆሰሉ የኤርትራ ወታደሮች የዚህች ልጅ ህፃን ስለሆነች ሰውነቷ በጣም እንትን ስለሆነ ወዲያው ነው የሚጠግ ነው ሄደው የቆሰለው የኤርትራ ቁስለኛ ወታደሮችን እነሱን ለማከም ይጠቅመናል ብለው እግሯን ተልትለው ነው የታፏዋን ተልትለው ነው የወሰዱት ከዚያ ራማ ያለው ህዝብ ተሻግረ ቃ ካለው ነው